ባረካችሁ ሰላም ቤተሰቦች እንዴት ናቸው? ዲ ሁላችሁንም ሰላም ብያለው። ሁላችሁም ላይ ሸር አርጉት። አስማራላችሁ ይህን ቪዲዮ ሰምታችሁ ምን ትማሩበታላችሁ? ይሄ ቪዲዮ ትላንትና ይቺ ሴት ቆንጅዬ ሴት ነበረች። ነገር ግን ህቀም በኋላ አካሏን በሳት አደጋ እንደዚህ ሆነች። ፊቷል አያችሁ። የሰው ኮሜንት ልብ ይሰብራል። እኔ አመስገኝ ባሪያ ሊሆን ይችላል ላመሰግን እችላለሁ፣ ግን በዛም ላይ ልብ ታዝናለች። እባካችሁ በነፍሳችሁ ላይ ሊደርስባችሁ የማትፈልጉትን ከሰው ቁስ ላይ እያያችሁትን ከሰው ፊት ላይ እያያችሁትን፣ ኮሜንት ካልጣፍን እንሞታለን ለኮሜንት ገዴብ የሌለን ሰዎች የሰውን ህይወት ገደል ታስገባላችሁ፣ ገደል። እኔ ኮሜንት ላይ አንዳንድ ጊዜ ቢሳስ ወደሽ ከቅደሽ በስልክ ሻይተሽ ከዚህ ታታስቢ ከጫማሽ አንስተሽ የምትጽፊው ኮሜንት አለ። የሰውን ልጅ ህይወት ገደል የሚያስገባ የሰውን ልጅ ህይወት ገደል አስገብቶ ህይወት የሚያጭልም ለኮሜንት አትሮጡ። እቺ ሴት ምላሿ ምንድነው? ያሌት ፊልተር በሆነልኝ ተመኔት ያሌት ተመኔት ፊልተር በሆነልኝ ግን አለች። ምንም አይደለም የዱንያ እሳት ነው የዱንያ ፈተና ነው የመጨረሻው፣ ያ አገር እሳት አይደለም ማለት ቃል ልብን ይሰብራል። ኮቪንት ላይ ገብታችሁ እኔም ልሁን ሌላውም ትሆን እዚህ ጋር ታውኝ አላችሁ ፊል፣ እዚህ ጋር ካሜራና እኔ በአካል ብታውኝ እንለያያለን። እውነት እቺ ነፍሳናት ትላላችሁ። በአካል ብታውኝ አንድ በጣም ቀጭን ስለሆንኩ፣ ሁለት እንደዚህ እንደምጠበቁኛ አይነት አይደለሁ። ብዙዎቻችሁ ነፊሳ፣ ቦርጭሽ ነፊሳ፣ ጦትሽ ነፊሳ አንቺ ምን አገባሽ። ቪዲዮ መሰራው ሁሉ ለጥቅሜ ሆነልኝ ጋር ልጠቀምበት ስለፈለኩ ከተረፈኝ ጊዜ ተጠቅሜ ለራሴ ሜዳ እንዲኖረኝ ስለፈለኩ ሜዳ እንዲኖረኝ ወረኝ ስለፈለኩ ዛሬ እይታ ላይ ኖሮ ይችላል ዛሬ ምንም ላይ ሆን ይችላል፣ ነገን ግን አስብበታለሁ ሰራበታለሁ ብዬ እና ኮሜንት ላይ እኔ ግርም ብለኝ በቃ አንዳንድ ጊዜ እንድትማቱ እጃችሁን የምዘረጉ ሰዎች አላችሁ። እጃችሁ አልደርስላችሁ እያለ ነው እንጂ ወደ ሰው ልጅ ኮሜንት እንደዚህ አትርጩ፣ አግባቡ አይደለም። በጣም መጥፎ መጥፎ የቃላት መጥፎ ማለት ምላሳችሁን የምትናገረው ልብ ሰንጥቃ ትገባለች ምላሳችንን እዚች ጋር የምትተነፍሰው የምትናገረው ቃላት ልብ ሰንጥቃ ልብን ታወጣለች፣ ዓይንን ታፈርጣለች። ኮሜንት ኮሜንት የምታስቀምጡ ሰዎች እዚህ ጋር አስባችሁ እኔ ጋር ህዝብ ሰው ቢናገርኝ ችግር የለብኝም አላጠፋሁም። ብትሳሳ ብትሳሳት ተሳስተሻል ብትሉ እህቶቼን ስተታይተውብኛል ሊመከሩኝ የሚጠቅመኝን ነገር አንስቼ የሚጠቅመኝን ነገር አንስቼ እቀበላለሁ። እማይጠቅመኝ ደግሞ እናተ ከኋላ ቁጭ ብላችሁ እሷ እኮ እንደዚህ ነች፣ እሷ እኮ እንደዚህ፣ እሷ እኮ እንደዚህ። እኔ መድረስ ያለብኝ ሌላ ሀገር ነው። አንቺ ግን እዚያ ሀገር ቁጭ ብለሽ እኔ ስታሚ ትኖሪያለሽ። እኔ ግን እዛኛው ሀገር ላይ ድረስ ታገኘኛለሽ። እዛኛው ቦታ ላይ ተሻግሬ ታገኘኛለሽ። እዛኛው አለም ላይ ሂጅ ስራ ጀምሬ ታየኛለሽ። ለኮሜንት ለመጥፎ ኮሜንት ግደለች ነኝ ምክንያቱም ሀበሻ ስንባል ተሳዳቢዎች፣ ምላሳሞች በቃ በዛ በዛ አንድ ነገር ማናጣ ችግር የማይረቀን መከራ የማይረቀን ነን። ግን እኔ ለእኔ ለእኔ ለነፊሳ ነፊሳ ትክክል አይደለሽም ብትይ ቁጭ ብዬ ኮሜንቴሽን አንብቤ በደንብ አርጌ አዝናሌ ነው እህቴ ብዬ እሺ ልልሽ እችላለሁ። ግን ስም ብለሽ ኮሜንት አንስተሽ መለጠፍ መስደብ አትችይም። አትችም ኮሜንት ልብ ይሰብራል። ኮሜንት አይንን ያፈርጣል። ኮሜንት ህይወትን ያሳጣል። ኮሜንት ነፍስን ያሳጣል። ኮሜንት ሰውን ያሳጣል። አረቤት አረብየት የምትሰሩቶቼ ልክ የ15 አመት የ10 አመት ወጣት ልጅ ያለባችሁ፣ እርግጥ ልጆችን መያዝ በጣም ፈታኝ ነው ግን ከስምንት ዓመት እስከ አስራ አምስት አስራ ስድስት ዓመት ያሉ ወጣቶች አሁን ደረሱ ደረስ የሚሉ ልጆች በጣም ፈታኝ ናቸው እኔ ቤት ውስጥ ስለማያቸው እና እንግዲህ እጀታችን ተናዳ ከዋያዋን እንደዚህ ስታዞር ወደፊቷ ምን መሰላችሁ ስሜት ሊኖረው ይችላል ልትናደዱ ትችላላችሁ ግን እንደዚህ ካሜራ ከፍታችሁ ካሜራ ቀርጻችሁ እናንተ አረቦች ጋር ተዋዳችሁ ወይም ደግሞ አረቦች ቪዲዮ እንደምትሰሩ ሊያውቁ ይችላሉ። ወይንም ደግሞ እናንተ የምር ተናዳችሁ ስሜታዊ የሆናችሁ ሊሆን ይችላል። ግን እንደዚህ አይነት ቪዲዮ ሰርታችሁ መፖሰት አግባብ አይደለም፣ ማወቅ ያለባችሁ። እኔ አሁን እዚህ ጋር ስኖር ቪዲዮ ስቀርጽ ተሰቅቄ እና ተጨንቄ ነው የምቀርጸው ማለት እኔ መስራትን ብቻ አይደለም የማየው፣ ከኋላ የሚመጣብኝ ነው ችግር ፈራለሁ። አንደኛ እየሰዎቹ ድምፅ እንዳይገባብኝ፣ ሁለተኛ ቤታቸው እንዳይታይባቸው የሚፈልጉ ከሆነ እዚ ጋ አሁን እኔ ቪዲዮ ስሰራ እኔን ስታወኝ እንደዚህ ትልቅ በቃ አሁን ይሄ ወዴ ዝርግፍ ያለ ጡቴ እንደዚህ ያለ ነገር ግን አይደለም የመቀመጥበት ነገር ስለሚታጠፍ እኔን ስለሚያጠፌ ነው እንጂ እኔ ይች ነኝ። እኔ ይች ነኝ። ስታውኝ እኔ ይች ነኝ። የት ነኝ አለሁኝ የት ነኝ? እና ለምንድን ነው ቦታ መርጬ ቪዲዮ ስለምሰራ? ሰዎች እንዳያዩ ስለምጨንቅ እንጂ እንደዚህ ታጠፍ ስቀመጥ ጭምቅ አድርጎ ስለሚዘኝ ለዛ፣ እኔ ትልቅ ቦርጭና ትልቅ ጡት ያለኝ ይመስላለሁ፣ ቪዲዮ ላይ ስሰራ። ይሄን ለላችሁ የፈለኩት ምንድን ነው ቪዲዮ ስቀርጽ እንደዚህና እንደዚህ አይቼ ነው የምሰራው፣ እና የምትቀርጹት ቪዲዮ ለሰው ክፉ እንዳያደርስ ለራሳችሁም እና ኮሜዲ መቀደጸው ቪዲዮ ላይ በጣም ያስፈራኛል። ዝም ብዬ አልቀረጽም። ቢያንስ ቤታችሁ ያምራል፣ ሳሎን ልጅ መቀረጽ ይችላል። በቃ ግን አልችልም። ቤታችሁን ታይፈግዶልኝ ይችላል። እንኳን ልጆቻችሁን ወደ ሶሻል ሚዲያ ላይ ማንጣት ማለት ነውና፣ አረቦች ደግሞ አይወዱም። እኔ አንድ ጊዜ ገርሞኛል በፍቅር ልጆቿ አንኳቱ ስቼ በአጋጣሚ ስልኬ ተዘጋ ኮዱን አቃጠልኩት፣ እና በዛኔ ሰዓት ሴትዮዋ ስልኬን ነጥቃኝ፣ ስልኬንም ደሞ ዚህ ነጥቃኝ ትች ወጣ በቀናለ። እና ይህን ስላችሁ ለምንድን ነው ሶሻል ሚዲያ ላይ ስትቀረጹ ሰራተኛ? አሁን እኔ ችግር የለውም የኔ መዳ የምታያት እንደ ሰራተኛ እንደዚህ ነው። እንደ ልጆችን የሚይዙት ሰራተኛ ሸርሸር ነው የሚደራረቡት እንደ ጥሩ ነገር አሁን አንድ ምግብ አይተዋረቦች እኔ እንዲሰራው ወይም አንቺ እንዲሰራው ሸርሸር ነው የሚያደርጉት። ያዩትን ነገር ካልቀመሱ ይሞታሉ። ስለዚህ እንደዛ አይነት እንብዶ ሲያው ደግሞ አረቦች በጣም ለኛ ያላቸው ጥሩ ሀሳብ ወይም ደግሞ እምነት አይኖራቸውም። ልጆቻቸውን ጥለውብን እንዳይሄዱ ዛሬ ቤቱ ሁሉ ካሜራ ነው። እኔ ቤት ሊፍቱ አይቀርም ካሜራው። ሽንት ቤት አላማረጋቸው በጣም ይገርመኛል። ሊፍቱ፣ ሊፍቱ፣ ሊፍት ውስጥ ምን ትሰራላችሁ? ሊፍት ውስጥ ካሜራ አለ፣ በግራ በቀኝ ሊፍቱ ውስጥ ካሜራ አለ። ደረጁ ወደ ሊፍቱ ስትገቡ በግራና በቀኝ ሁለት ቦታ አለ። ፎቅ ወጣችሁ በግራና በቀኝ ሁለት ቦታ አለ። እዚህ ጋር ኩሽና እንደምታውት ካሜራ አለ፣ እዛ ኩሽና ጋር ካሜራ አለ። ለምንድን ነው ከኩሽና ውስጥ ቲማቲሟ እንዳይጠፋባት ነው ወይንስ በረዲስቷ እንዳይሰረቅባት አይደል፣ የለም? እምነት ከኛ ጋር ስላጡ ነው። ስለዚህ የምንፖስት የምናደርገው ቪዲዮ ለሌሎች እህቶቻችን ክፉ ነገር ይታሰብባችኋል። ይህን ነገር መታሰብ አለበት። ለራሳችሁም ጥቅም አግባብ ጥቅም የለውም፣ አግባብም የለውም፣ አስፈላጊም አይደለም እና ራሳችሁን ጠብቁ። ማሮች፣ ፍቅሮች፣ ይህን ቪዲዮ ሁላችሁም ላይክ፣ ሸር አድርጉት። አሰላሙ አለይኩም ወረመቱላ በረካቱ።